ሰዎች ምንድነው የሚያስቡት አምጋድ ኢንማን ፎርም እኔ በሰው አምሳል አምላክ ነኝ ብሎ ራሱ እንዲያስብ ያደርጋል የሰይጣን ዲቫይን ኢንፋናይ መለኮት ነኝ አሁን ላይ ምንድነው ያደራጀው ስትራቴጂው በእያንዳንዱ ሰው ውስጥ አምላክ ፈጥራለሁ ብሎ መደራጀት ከሱ በቀር አምላክ እንዲፈጠር አይፈልግም ልጅ ያለ ባንድ ዶሮ ዶሮ ትዳር ውስጥ ያሉ ሰዎች ደግሞ ትዳራቸውን አክብሮ እንዳይኖሩ ማ ብቻ መሆን ፈልጋለሁ ብሎ ቀጥታ በአንድ ቃል ፍቺ መጠየቅ ከዛ በኋላ ምንድን ነው የምትፈጥረው ልጅ ያለባት እንዲያደግ በየቦታ እንዲያደግ ጎዳና ላይ እንዲወጥ ደፋር ትውልድ ታውቃላችሁ። ይሄ ደፋር ትውልድ እንግዲህ ሰይጣን ለራሱ ለሚያከናውናቸው ትውልድ እንዲፈጠር ነው። በጣም ድብቅ አላማ አለ። አንደኛው ሪችንግ ሃየር ኮንሸስነስ ወደ ከፍተኛ ንቃት ህሊና መድረስ አለብን ብሎ ትውልድን ያስተምራሉ። ሁለተኛ አዌክኒንግ ዘ ዲቫይን ሰልፍ ይሄ የውስጣዊ መለኮት ማንቃት በሰው ውስጥ መለኮት አለ። ያንን መለኮት ማንቃት አለብን ብሎ ነው የሚያስተምሩኛ። ቢካሚንግ ዋን ዊዝ ዩኒቨርስ ከአጽናፊ አለም ጋር አንድ መሆን። አራተኛ የውስጥ ብርሃን ማየት ኤክስፔሪየንስ ኢንላይት። አላማው ምንድ ነው? የሰይጣን አላማው በእኛ ህይወት ላይ በተለይ በትውልድ ላይ የሚለው ነገር ሰው ብቸኛ ሆኖ በሩን ዘግቶ ከሰው ጋር ሳያወራ፣ አንድ ወጣት ምንም ማያወራ ሆነ። ፕራክቲስ የሚያደርገው ህይወት ምንድ ነው? ስለዚህ ይህ ምንድ ነው የሚሆነው? ዲፕሬሽን ውስጥ ነው የሚገባ። አንደኛ ዲፕሬስ ነው የሚሆነው። ሁለተኛ ፕራክቲስ የሚያደርገው ህይወት አለ። ራሱን ራሱን ሳትስፋይ የሚያደርግበት ህይወት አለ። ያኔ ነው ምን ለማድረግ ለምን ፈጠረ ማ ነው እሱ እሱ መጀመሪያ ምን እነዚህ ሎጂካል ያሉን ጥያቄዎች መጠየቅ ይጀምራል ራሱን። ለምንድ ነው ልብስ የሚለብሰው? ለምንድ ነው ራስን ማስተካከል? ራሱን የጣለ ትውልድ እንድፈጠር ምንም አይነት ደንታ የሌለው ለራሱም፣ ለሰው፣ ለእግዚአብሔር ክብር የሌለው ትውልድ እንድፈጠር የሰይጣን ዓላማ ነው ትልቁ። ሰላም ሰላም ናችሁ፣ እንዴት ናችሁ ሁላችሁም? በኢየሱስም ሰላም ላችኋለሁ። ዛሬ ከባለፈው ሳምንት የቀጠለውን አንድ ቪዲዮ እየመጥቻለሁ። ያው የባለፈው ሳምንት ስለ ኒው ኤጅ ሙቭመንት ላይ ክፍል አራት ነው። ክፍል ሶስት ላይ ምንድነው ካርማ ካውዝ ኤንድ ኢፌክት ምንድነው የምለውን ነገር በደንብ ለማየት ሞክረናል። የካርማ ሀሳብ ሰው የሚያደርገው ሁሉ መልካም ወይም ክፉ ወደፊት ወደ እርሱ በድጋሚ ይመለሳል ብሎ እንደሚያምኑት እና እዚያ ውስጥ ወደ የተሱኑ ነጥቦችን ለመዘርዘር ሞክረናል። ልም ለምሳሌ መልካም ተግባራት ወደፊት መከራን ያመጣሉ። እንደገና መጥፎ ድርጊቶች ወደፊት መልካም ተግባራት ወደፊት በረከቶችን ያመጣሉ። መጥፎ ድርጊቶች ወደፊት መልከራን ያመጣሉ የምለውን አንድ ሰው ደግሞ ያለፈውን ጥፋቱን ለመክፈል መሰቃየት ወይም መስራት አለበት የምሉ ኮንሴፕቶች አጠቃላይ የካርማ ሀሳብ እንደሆነ የምንሻውንም ተምረናል። ዛሬ ክፍል አራት ላይ ስለ ሜዲቴሽን ነው የምናወራው። ሜዲቴሽን ምንድን ነው? እንዴት ነው የተጀመረው? በተለይ በዚህ በኒው ኤጅ ሙቭመንት ላይ በጣም ትልቅ ስፍራ የያዘው፣ ብዙ ትውልድን እያጠፋ ያለው የሰይጣን አላማ ደግሞ በዚህ በጣም የተገለጠበት ፖይንት ነውና እና ከኢንላይትመንት ጋር ተያዘ ስለሆነ ይህን በሰፊው ወደፊት የሚቀጥል ነገር ነውና ዛሬ ትንሽ ነጥቦችን ለማውራት እንሞክራለን። ሶ ሜዲቴሽን ማለት እውነትን፣ ብርሃንን፣ መለኮትነትን በሰው ውስጥ አሉ እነዚህ ሶስት ነገሮች በሰው ውስጥ አሉ ብሎ ማመን ነው ይህ እውነት ብርሃንና መለኮትነት በሰው ውስጥ አሉ ብሎ ማመን ነው እነዚያን ያስተምራሉ እነዚህ ሀሳቦች ደግሞ ዝም ስናደርግ መገለጥ ነው የሚያመጣው መገለጡ የሚመጣው ደግሞ ውስጣዊ አምላክ ራሱ እንዲወጣ ነው ይላሉ ይህን በጣም እንግሊዝኛው ዳይሬክት ነው የሚተረጉመው ቲች ዛት ዘ ትሩዝ ላይት ኤንድ ዘ ዲቪኒቲ አር ኢንሳይድ ዘ ሂውማን ቢይንግ ኤንድ ዚ ኢንላይትመንት ካምስ ዌን ዘ ማይንድ ኢዝ ሳይለንስድ ሶ ዘ ኢነር ጋድ ሴልፍ ካን ኢመርጅ ይሉታል ሰው የዚህ መለኮት እውነት ብርሃንና መለኮትነት በሰው ውስጥ እንዴት ነው ምኖሩ ብሎ ዝርዝር ሲያወጡ ምንድን ነው ዓላማቸው? ወደ አራት ዓላማዎች አሉ። በጣም ድብቅ ዓላማ አለ። አንደኛው ሬችንግ ሃይር ኮንሽስነስ፣ ወደ ከፍተኛ ንቃት ሊና መድረስ አለብን ብሎ ትውልድን ያስተምራሉ። ሁለተኛ፣ አዌክኒንግ ዲቫይን ሴልፍ፣ ይሄ የውስጣዊ መለኮት ማንቃት፣ በሰው ውስጥ መለኮት አለ ያንን መለኮት ማንቃት አለብን ብሎ ነው የሚያስተምሩት። ሶስተኛ ቢካሚንግ ዋን ዊ ዩኒቨርስ ዓለም ጋር አንድ መሆን ከዓለም ጋር አንድ መሆን አለብን የሚል ኮንሰፕት አለ አራተኛ የውስጥ ብራንን ማየት ኤክስፔሪንግ ኢነላይት ኢነር ላይት የምለውን ማየት ብሎ ነው የሚያምኑት ቆራሲያስ ምዕራፍ ሶስት ስድስት ላይ የእግዚአብሔር ቃል በሙላት ይኑርባቸው ነው ምለው የእግዚአብሔር ቃል ነው በሙላት የምኖሩ እንጂ አእምሮን ባዶ ማድረግ ወይም ሳይለንስ ማድረግ ላይ አይደለም የእግዚአብሔር ቃል በሙላት ይኑርባቸው በጥበብ ሁሉ እርስ በርሳቸው አስተምሩና ገጽጹ፣ ከዛ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ነው የምለው። እነዚህ አራት ፐርፖሶች ምንድን ናቸው? ሪችይንግ ሐየር ኮንሽየስነስ ምንድን ነው? እያንዳንዱ በዝርዝር እስክናያለን። አንደኛው ሪችይንግ ሐየር ኮንሽየስነስ ምሉት ምንድን ነው? ከፍተኛ ንቃት ህሊና፣ በምሉት ቃል ውስጥ ከመደበኛ አስተሳሰብ በላይ እንዲያስታውሉ፣ የዓለም ኃይልን እንዲቀበሉ ወይም ልዩ እውቀትን እንዲያገኙ ያምናሉ። ምንድነው ነው ልዩ እውቀት? ከመደበኛ አሳሰብ፣ እኛ ከምናስበው አሳሰብ በላይ የሆነ እውቀት እናገኛለን ብሎ ነው የሚያስተምሩት ወይም የሚያምኑት። እንዴት ነው ይሄ የሚሰራው? ለምሳሌ ከመደበኛ ሀሳቦች ራቅ ይላሉ። ዲታች ፍሮም ኖርማል ቶልስ። ሁለተኛ ስሜቶችን ጸጥ አርግ፣ ጸጥ ያለ ቦታ ሳይለንስ ኢሞሽንስ የሚል ሞቶ አላቸው። ወደ እነዚህ በኤግዛምፕል እናወራለን። ሶስተኛ ወደ ጥልቅ እውነታ የግንዛቤ ውስጥ መግባት፣ ይሄ ኢንተርዲፕ ስቴት ኦፍ ሁለንተናዊ ጉልበት ወይም ንዝረት ይሰማወት። ይሄ ፊድ ዩኒቨርሳል ኤነርጂ ኦር ቫይብሬሽን ይሰማወት። ይሄ ዩኒቨርሳል ኤነርጂ ውስጥ መግባት አለብ። ዲታች ፍሮም ኖርማል ታውትስ። ይሄ ለምንድን ነው የመጣው ሀሳብ ብለን ስናይ ምንድን ነው? ያንን ለማድረግ አንድ ሰው ከሀሳቦች ከየትኛውም አይነት ከሰው ጋር ካለው ግንኙት ብቻው በጸጥታ ብቻ ብዙ ሰዓታት ቁጭ በል ይላል። ለምሳሌ አሁን ላይ ብዙ ወጣቶች ብዙ ወጣቶች ይሄን ቪዲዮ ቢ የምሰሙት አባቶች እናቶች፣ ልትኖሩ ትችላላችሁ፣ ልጆቻችሁ ማየት ትችላላችሁ። ይሄ ተጽዕኖ በጣም ቀላል አይደለም። የሰይጣን አሰራር አላማው ምንድን ነው? የሰይጣን አላማው በእኛ ሕይወት ላይ በተለይ በትውልድ ላይ የምለውን ነገር ለማውራት ነው። ሰው ብቸኛ ሆኖ በሩን ዘግቶ ከሰው ጋር ሳያወራ አንድ ወጣት መኝታ ላይ ቁጭ ብሎ ምግብ ተሰጥቶት በሩ ተከፍቶት ምሰጥ ከሆነ ምንም ማያወራ ከሆነ ፕራክቲስ የሚያደርገው ሕይወት ምንድን ነው? ብቻው ለባዶ ቁጭ ብሎ ከሰው ጋር ማያወራ ከሆነ ሰው ቡና ስጠጣ ማይጠጣ ከሆነ ፋሚሊ ጋር ራሱን አይሶሌት የሚያደረግ ከሆነ ማውራት የሚያስጠላ ከሆነ ስለዚህ ይሄ ልጅ ምንድነው ነው የሚሆነው? ዲፕሬሽን ውስጥ ነው የሚገባ። አንደኛ ዲፕሬስ ነው የሚሆነው። ሁለተኛ ፕራክቲስ የሚያደርገው ህይወት አለ። ራሱን ራሱን ሳትስፋ የሚያደርግበት ህይወት አለ። ያን ነው የምንለማመደው ያን ነው የምንለማመደው። ብቸኛ ሆኖ አንድ ሰው ከሰው ተነጥሎ ከሰው ተለይተው ከቤተሰብ ተለይተው ቤተሰብ ሲያወራ ዝም በሉ እስኪ ምናምን ይላል። ብቻ መሆን ፈልጋለሁ ይላል። እነዚህ ወርዶች አሁን ብቻ መሆን ፈልጋለሁ፣ ታወኝ እስኪ ዝም በሉኝ አታውራ በቃ የሚሉ ወርዶች የመጡት ከዚህ መነሻ ነው። ምንድን ነው ብቻው ሲሆን፣ ለምሳሌ አንድ ወጣት ከአባት ከእናት ጋር ማያወራ ከሆነ ከወንድሞቹ ጋር ማያወራ ከሆነ ብቻውን ቁጭ ብሎ ሶሻል ሚዲያ ላይ ተጥዶ የሚውል ከሆነ ክላስ በራሱ ላይ ዘግቶ ከሆነ ፕራክቲስ የሚያደርገው ምንድን ነው? ራሱን ሴዱስ ወደሚያርበት ፖርኖግራፊ ማየት ይጀምራል። ለምሳሌ ራሱን በራሱ ማርካት። ይሄ ማለት ይሄ አጸያፊ እንትኖች ናቸው። በጣም ወደዛ ውስጥ ነው እንዲገባ ሰይጣን የሚፈልገው የሰው ህይወት። ወጣት በተለይ ከሰው ጋር እንዳያወራ ብቻው እንዲሆን ራሱን ስሜቱን ጸጥ አድርጎ ከሆነ ሌላ ዓለም ውስጥ እንዳለ ልቡ ኮርቶ፣ በጣም ብዙ እንዳወቀ፣ ብዙ እንዳነበበ፣ ብዙ እንደተረዳ ነው አድርጎ ነው የሚቆጥረው። ብዙ መጽፉን ፍልስፍና መጽሐፎችን እንዲያነብ ያደርጋል። የተወሰነ ትንሽ እውቀት አእምሮ ላይ ይሰጣል። እግዚአብሔር ለምን ፈጠረ? ማነው እሱ እሱ መጀመሪያ እነዚህ ሎጂካል ያልሆኑ ጥያቄዎችን መጠየቅ ይጀምራል ራሱን። ለምንድነው ነው ልብስ ምለፍሰው? ለምንድ ነው ራስን ማስተካክለው? ራሱን የጣለ ትውልድ እንድፈጠር ድፋር ትውልድ በእግዚአብሔር ላይ የሚደፍር ምንም አይነት ደንታ የሌለው ለራሱም ለሰው ለእግዚአብሔር ክብር የሌለው ትውልድ እንድፈጠር የሰይጣን አላማ ነው ትልቁ። ስለዚህ ብቸኛ ማድረግ ይፈልጋል። ምክንያቱ ወደ ከፍተኛ ንቃት አንድ ሰው ለመድረስ ብቻው መሆን መጀመሪያ ራሱ ማግኘት አለበት ብሎ ስለሚያስተምር ማለት ነው። ስለዚህ ከፍተኛ የአንጎል ድግግሞች ውስጥ ይሄ ማንትራ ስሉታል። ምንድነው? ማንትራስ ምሉት። አንዳንድ ቃላቶችን ለምሳሌ ለማውራት ሲፈልግ አያውራም ይላል የሚባሉ ወርዶች። ለምሳሌ ሀሳብ መግለጽ አይችልም የሆነ ምንም አይነት ሀሳብ ቁም ነገር አታገኘውም። አሁን ቁ እስኪ የሆነ ነገር ኤክስፕላይን አርግ ስለ ራሴ ብትል ምንም በቃ የሚያውረው ነገር የለም። ቃላቶችን ማገናኘት እንዳይችል ነው የሚያደርገው። ሀሳቡን በትክክል ለሰው ክሊር በሆነ መልክ እንዳይገልጽ ነው የሚያደርገው። ይሄ የዲያብሎስ አላማ በሰው ህይወት ላይ በትውልድ ላይ ምንድን ነው? ይሄ ሃይር ኮንሽስነስ ብሎ አንድ ሰው ብቸኛ መሆን ቤቱ ዘግቶ ድባቴ ውስጥ እንዲገባ ዲፕሬሽን ውስጥ እንዲገባ እንዲጨነቅ፣ ከዛ ደግሞ ነፃ እንደሆነ አእምሮ ሀሳብ ሙሉ ሰው በቃ ብቸኛ መሆን ብቻ አማራጭ አድርገው የሚያስብ ትውልድ እንድፈጠር ነው የሚያደርገው። ወደ ሮሜ ምዕራፍ 12 ከቁጥር ሁለት ላይ የእግዚአብሔር ፍቃድ እርሱ በጎና ደስ የሚያሰኝ ፍጹሙም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ስለዚህ ዓለምን መምሰል ለእግዚአብሔር ነገር ደንታ ኬርለስ መሆን የሚነገረው የትኛው ነገር እንዳይገባ አድርጎ ጥቅጥቅ አድርጎ ትውልድን ብቸኛ አድርጎ መቅረጽ ነው። ይሄ አንደኛው ፖይንት ነው። ሁለተኛ ፖንት በዚህ ውስጥ ዘፍጥረት ምዕራፍ ሁለት ከቁጥር 18 ላይ እግዚአብሔር አምላክ አለ ሰው ብቻውን የሆኑ ዘንድ መልካም አይደለም የሚመቸውን ረዳት እንፍጠርለት ለት ይላል። እግዚአብሔር ለሰው ልጅ ረዳት ፈጥሯል ለወንድ ሴት ለሴት ወንድ ፈጥሯል። ይሄ የእግዚአብሔር ሀሳብ ነው። የሰይጣን ሀሳብ ደግሞ ያንን ማበላሸት ነው። ምክንያቱም እግዚአብሔር ያንን ሰው ብቻውን እንዳይሆን ሲፈጥር በሰው ውስጥ በወንድ ውስጥ ዘር ተክሏል፣ ዘር ፈጥሯል። ዘር ደግሞ ህያው ነው። ብዙ ተባዙ፣ ምድሩን ውርሷት ይላል። ይሄ ዘፍጥረት ምዕራፍ ዘጠኝ ቁጥር አንድ ላይ እግዚአብሔር ነው ኖኅንና ልጆቹን ባረካቸው፣ እንዲህ ማላቸው ብዙ ተባዙ፣ ምድርን ሙሏት የሚል የእግዚአብሔር ትእዛዝ አለ። የሰይጣን ዓላማ ደግሞ አደባክ ይሄኛውን የእግዚአብሔርን ትእዛዝ ማፍረስ ነው። ምክንያቱም በእግዚአብሔር ቃል ጋብቻ በጣም ትልቅ ክቡር የሆነ ነው። ቤተሰብ ነው የሚፈጥረው። እዛ ውስጥ አባት፣ እናት፣ ልጅ ቤተሰብ ይፈጠራል። ያንን አንዱን ማፍረስ ነው ማፍረስ ነው ማልትፍ ላይ ማድረግ ነው። ይሄ ዘር ለአንድ ወንድ አንድ ሴት ነው የተፈጠረችው። ስለዚህ ለአንድ ወንድ ማልቲፍል ሴቶች ከማልቲፍል ሴቶች ጋር እንዲያሳልፍ አንድ ሴት ደግሞ ለአንድ ወንድ ተፈጥራ ከማልትፍል ወንዶች ጋር እንዲታሳልፍ ዘሯን እንዲታባክን ያ ወንድ ደግሞ ዘሩን እንዲባክን ይሄ ዩዝሌስ እንዲሆን ዩዝሌስ ዘር እንዲተካ ነው የሚያደርገው። ለምንድነው ይህን የሚያደርገው ሲባል ደፋር ትውልድ መፍጠር የሰይጣን ዓላማ ነው። ምክንያቱም ዘር ጋር ነው እግዚአብሔር ቃል ክዳን ያለው ዘር ምድር ሙሉ የሚል የእግዚአብሔር ቃል ክዳን። ይሄ ደግሞ በሌላ መንገድ አዛብቶ ሰው ያንን እግዚአብሔር የሰጠውን ክብር ዘር በማንኛውም ዝም ብሎ ውጭ እንዲያፈስ ወይም ከእግዚአብሔር ሀሳብ ውጪ እንድጠቀም ያደርጋል። ይሄ የሰይጣን ተልእኮ ነው። አንደኛ ትዳር ውስጥ እንዳይገባ ሰው ትዳርም አክብሮ እንዳይይዝ፣ ሁለተኛ ትዳር ውስጥ ያሉ ሰዎች ደግሞ ትዳራቸውን አክብሮ እንዳይኖሩ ማለ ብቻ መሆን ፈልጋለሁ ብሎ ቀጥታ በአንድ ቃል ፍቺን መጠየቅ። በጣም አንድ የሚያሳዝን ነገር ደግሞ ሚዲያ ላይ አንድ ሴት ልጅ ትልቅ ሚዲያ ላይ ትላልቅ ሚዲያዎች ላይ አይ ትዳር እንዴት ነው ትዳር ሕይወት ሲባል አይ ልጅ ፈልጋለሁ ግን ባል አልፈልግም እንዲህ ልጅ ያለ ዶሮ ናት እንዴ? አም ሶሪ ቱ ሳይ ዚስ ወርድ ዶሮ ራሱ እኮ ኢቪን የዶሮ እንቁላል ለምግብነት የሚጠቅምና በውስጥ ላይ አስኳል ያለ ያለ ዘር የሌለው ዶሮ እንቁላል አለ። እግዚአብሔር እያንዳንዱ ሳ ውስጥ የፈጥር በስርዓት ነው የፈጠረው። አንድ ሴት ልጅ ሚዲያ ላይ ወጥታ ባለውን አፍ ይሄ ምንድን ነው ከትዳር ተፋ ኦፍኮርስ የተለያዩ ምክንያቶች ሊኖሩ ይችላሉ። መሀል ላይ ግን አደባቅ ትዳር ጋብቻ በትክክል እንዳይመራ የእግዚአብሔር ቃል የመራውን ያስቀመጠውን ሰይጣን ለማፍረስ ትልቁ አላማ ሰው ብቻው የሆኑ ዘንድ መልካም አደለም የተባለው አይ ብቻ ሁን ብቸኛ ሁን ብቸኛ ሁን ብቻ ይኖር ምን አገባ ማንም አንተ እንዲቆጣጠር አያስፈልግም የምል ይሄ ፎልስ የሆነ ፌክ የሆነ መረጃ ለሰው መስጠት ነው የሰይጣን ስራ። ምክንያቱም የከበረን ጋብቻ ማፍረስ ነው። ከዛ በኋላ ምንድነው የምፈጥረው ልጅ ያለባት እንዲያደግ በየቦታ እንዲያደግ ጎዳና ላይ እንዲወጥቅ፣ ኦኬ፣ ልጅ ያልናት እንዲያድግ፣ ደፋር ትውልድ መፍጠር። ደፋር ትውልድ ምንድን ነው ታውቃላችሁ? ይሄ ደፋር ትውልድ ንጌ ሰይጣን ለራሱ ለሚያከናውናቸው ተግባሮች ጨካኝ ትውልድ እንዲፈጠር ነው። ሁለት የሰይጣን ቃል ክዳኖች ከሰው ጋር ያላቸው አንደኛው ዘር ነው፣ ሁለተኛው ደም ነው። እግዚአብሔር እኛን ወደ ቃል ክዳን ወደ መንግሥቱ ሊያስገባ ያሰበው በልጁ በኩል በደሙ በኩል ነው። ይሄ ደም ደግሞ ሰይጣን በጣም ይፈልጋል። ደሙን ማርከስ፣ ደሙን ማፍረስ ይፈልጋል። አንደኛው። ሁለተኛው ዘር የሰው ዘር እግዚአብሔር የሰጠውን ክብር ዘር ማበላሸት፣ ትዳርን፣ ይሄም ቤተሰብን ማፍረስ፣ ማፍረስ፣ ማበላሸት፣ ማዛባት ይፈልጋል ቤተሰብን ልጅ አልባ ማድረግ፣ አባት አልባ ማድረግ፣ እናት አልባ ማድረግ፣ ጨካኝ ትውልድ እንዲፈጠር ማድረግ። ምክንያቱም ያለ አባት ፍቅር ያደገ ልጅ፣ ያው ኦፍ ኮርስ ሁሉም አይደለም። ለምሳሌ በሞት በእግዚአብሔር ፍቃድ የተጠሩ አሉ። እሱን ያወራው አይደለም። በትክክል የሚያድጉ ልጆችን እየነካውም አይደለም ግን ጨካኝ ትውልድ እንድፈጠር የእግዚአብሔር የሰይጣን ዓላማ አለ። እዚህ ጋር ሁለተኛው ነጥብ አዋይኪንግ ዲቫይን ሴልፍ ይሄ የውስጣዊ መልኮት ማንቃት ይላል። ምንድነው ይሄ እዚህ ጋር የሚያወራው እያንዳንዱ ሰው የእግዚአብሔር አካል ስለሆነ ማሰላሰል የእናንተን ውስጣዊ አምላክነትን ያነቃቃል ብሎ ያምናሉ። ይሄ የኒው ኤጅ ሙቭመንት ዋናው ነው ማለት ነው። እያንዳንዱ ሰው የራሱ አምላክ አለው በውስጥ። ስለዚህ እያንዳንዱ ሰው የራሱን አምላክ ለማግኘት ማሰላሰል አለበት ብሎ ነው የሚያምኑት። ዘፍጥረት ምዕራፍ አንድ ላይ ይህን ተንኮል ሔዋንን ነው ያስተማረው እባብ ተንኮለኛ ስለሆነ ሰይጣን ስለሆነ፣ ዘፍጥረት ምዕራፍ ሶስት ከቁጥር አንድ ላይ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱም በሆኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟን አላት። ከቁጥር ሁለት ላይ ሴቲቱ ለእባቡ አለችው በገነት ካለው ዛፍ ከዛፍ ፍሬ እንበላለን። ከቁጥር አራት እባብም ለሴቲቱ አላት ሞትን አትሞቱም። ከእርሷ በበላችሁ ቀን አይኖቻቸው እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የሚታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ብሎ መከራት። በጣም የሚያሳዝን እንደ እግዚአብሔር መልካምና ክፉን የሚታውቁ እንድትሆኑ። ስለዚህ የአሁኑ ትውልድ ምንድነው እንደ እግዚአብሔር መልካምና ክፉን ማወቅ ይችላለሁ ብሎ የሰይጣንን ፌክ ኒውስ ማራመድ ይጀምራል። በውስጤ መልካምና ክፉን ማወቅ ከጀመር ያው ራሲ አምላክ በራሲ አምላክነት መፍጠር ይቻላል ብሎ ነው የሚያምነው። ስለዚህ ቸርች መሄድ እንትን ማድረግ አምላክን መለመን አንድ፣ እንደው ቪዲዮ አይቻለው ሰሞኑ እግዚአብሔር እግዚአብሔር የሚታስቸግሩ ሰዎች ምንፍልጋችሁ ነው ምናምን አንድ ልጅ እንደዛ ትትል፣ በጣም ገርሞኛል። እንደዚህ አይነት ውድድር ፈጠር ነው የሚያደርገው ሶሻል ሚዲያ ላይ በደፍረት በደፍረት መጥቶ፣ እኔ በጣም የሚያሳዝነኝ እነዛን ልጆችን አምጥቶ ሚዲያ ላይ የሚያቀርቡ ሰዎች ናቸው የሚያሳዝኑ። ስለዚህ ሰይጣን ዋናው ውሸት ወለ ማውራት፣ ውሸት ሀሳብ ለሰዎች አምሮ መናገር። ስለዚህ እንደ እግዚአብሔር መሆን ስለምትፈልጉ ነው ይሄንን አውቆ ነው ደብቆ ነው የሚያደርገው የሚል ፈላሰፍ ትውልድ መፍጠር ነው። ኢሳያስ ላይ ደግሞ እግዚአብሔር ባይዘ ማንነቱን እግዚአብሔር ማንነቱን ለማንም አሳልፎ መስጠት አይፈልግም። ልምዶ ታውቃላችሁ። ይሄ ኢሳያስ ምዕራፍ 45 ከቁጥር አምስት ላይ አምድ ሎርድ ደርስ ኖ አዝር አፓርት ፍሮም ሚ ደርስ ኖ ጋድ። እኔ እግዚአብሔር ነኝ፣ ከእኔም ሌላ ማንም የለም። ከእኔም በቀር አምላክ የለም። በፀሐይ መውጫና በምዕራብ ያሉ ከእኔ በቀር ማንም እንደሌለ ያውቁ ዘንድ አስታጠቂው። አንተ ግን አላወቀኝም። እኔ እግዚአብሔር ነኝ፣ ከእኔ ሌላ ማንም የለም። ይሄ ከማንም ጋር ከማንም ፍጥረት ጋር እግዚአብሔር አይደራድሮ። ከኔ በቀር አምላክ የለም። ራሱ መሆኑ ይፈልጋል። ሰይጣን መጀመሪያ ከእግዚአብሔር ጋር መላክ ሆኖ እያለ የተወረወረበት ሕዝቅኤል ምዕራፍ 28 ነው፣ 28 ላይ ቢታ የተወረወረበት ዋናው ከጽዮን ተራራ ከገነት የተወረወረ ዋናው አላማው ምንድን ነው? እግዚአብሔር ጋር ራሱን አምላክ ለማድረግ ሲሞክር ነው። እግዚአብሔር ጋር ራሱን አምላክ ለማድረግ ሲሞክር እግዚአብሔር ስለጠፈጠፈው ከላይ ከጫፍ ከጽዮን ተራራ ተጠፍጥፎ ወደ ጋንም ወደ ዘላለም እሳት ስለወረደ አሁን ላይ ምንድነው? የአደራጀው ስትራቴጂው በእያንዳንዱ ሰው ውስጥ አምላክ ፈጥራለሁ ብሎ መደራጀት። ይሄ የሰይጣን ዓላማ ነው። እግዚአብሔር ከሱ በቀር አምላክ እንዲፈጠር አይፈልግም። ሰይጣን ደግሞ በእያንዳንዱ ሰው እግዚአብሔር በፈጠረው ፍጥረት ላይ አምላክ ፈጥራለሁ ብሎ መነሳት፣ ይሄ ከዚህ ጋር ነው የመጣው። ሰዎች ምንድነው የሚያስቡት? አምጋድ ኢን ሂውማን ፎርም፣ እኔ በሰው አምሳል አምላክ ነኝ ብሎ እራሱ እንዲያስብ ያደርጋል። የሰይጣን ስራ ሁለተኛ፣ መለከታዊ ኃይልን መንቃት አለብኝ ማስ አዌክን ማይ ዲቫይን ፓወር በውስጤ መለኮታዊ ኃይል አለ። እንደው አንዱ ሰው መንፈስ ነው የሚል ትምህርትም እየሰማሁ ነበር። የሆነ ጊዜ እኔ መንፈስ ነኝ የሚል ትውልድ ተፈጥሯል። የተዛባ የተዛባ ትምህርት እንዲያገኝ አድባክ እያንዳንዱ ከእግዚአብሔር ቃል ውጭ የተዛባ ትምህርቶች ላይ የሰይጣን እጅ አለበት። ሌላው ይሄ ዮጋ ሜዲቴሽን፣ ዮጋ የሚባል ይሄ አም ዲቫይን አም ኢንፋናይት እኔ መለኮት ነኝ ማለቂያ የለሽ ነኝ የሚል ይሄ ዮጋ ፕሪንሲፕል አለ። ይሄ በተለይ ይሄ አንድ ፈላስፋ አለ ይሄን ስለ ዮጋ ሀሳብ ያመጣው ይሄ አድቫይታ ቬዳንታ የሚባለ ፊሎሶፊ አለ። ምንድነው? ነንድ ዋልትሩዝ ላይ ነው። እሱ ሰውየው በጣም ፍልስፍና ያመጣው የሁለት ያልሆነ እውነት ማረጋገጫ አለ። ምንም አይነት እውነት የለም ውሸትም እውነትም የለም የሚል ሰው ነው የሱ የፍልስፍና ትምህርቱ። ስለዚህ ምንድነው? ከዮጋ ጋር የተያዘ ይሄ ማሰላሰል፣ እኔ መለኮት ነኝ፣ እኔ ማለቂያ የለሽ ነኝ ኢንፋናይት ኢንፋናይት፣ በውስጤ ብዙ ያልደረስኩበት እውቀት አለ ብዙ ያልደረስኩበት መለኮት አለ ብሎ የሚያምን ትውልድ እንዲፈጠር ማድረግ ነው። ይሄ አዌክን ዘ ዲቫይን ሰልፍ፣ የውስጣዊ መለኮት ማንቃት ከምለው ሀሳብ የሚመጣ ሶስተኛው፣ ቢካሚንግ ዋን ዊዘ ዩኒቨርስ፣ ይሄ ከአጽናፈ ዓለም ጋር አንድ መሆን እንዴት መሰለ፣ ሰማይ መለኮታዊ ነው። ምንድነው ሰማይ መለኮታዊ ነው። ሰዎች መንፈሳቸውን ከጠፈር ኃይል ጋር ማዋሄድ አለባቸው ብሎ ነው የሚያምነው። ቴ ዩኒቨርስ ዲቫይን ሂውማን ማስት ስፒሪት ኮስሚክ ኢነርጂ ይላሉ። ብዙ ጊዜ ስለ ፓንቴዝም ሁሉም አምላክ ነው ብሎ የሚያምን ሁሉም አምላክ ነው፣ ጨረቃም አምላክ ነው፣ ኳከብትም አምላክ ነው፣ ዩኒቨርስ ላይ ያለው ሁሉም አምላክ ነው። በቃ ማባዛት፣ አምላክን ማባዛት፣ አምላክን ማባዛት። ሁለተኛው እዚ ጋር ሶስት ነጥቦች አሉ። አንደኛው ምን ጸሎት ሲያደርግ ለአጽናፈ ሰማይ ምናምን በቃ ለዩኒቨርስቲ ማቅረብ ይቻላል የሚል ሁለተኛ ይሄ ሀይልን ወይ ኢነርጂን ለዩኒቨርስቲ ማቅረብ መላክ ይችላለሁ ብሎ ማመን እንደገና ደግሞ ይሄ ንቃት ሊናን ለኳከብት ወይም ለጠፈር ንዝረቶች ጋር ማዋየን መሞከር ይሄ ከአእምሮና ከሀሳብ ውጭ የሆነ ፍልስፍና ውስጥ መግባት አእምሮን ከመንፈሳዊ ከእግዚአብሔር መንፈስ ባዶ ማድረግ ያው የሰይጣን ዓላማ ስለሆነ ይሄን ነው ሮሜ ላይ የተጻፈው ሮሜ ምዕራፍ አንድ ከቁጥር ሀያ ላይ የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩ ታውቆ ግልጽ ሆኖ ይታያልና ይታያል። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሀሳባቸው ከንት ሆኑ የሚያስተውለውም ልባቸው ጨለመ። እዛ ጋር ብዙ ዝርዝሮች አሉ። እንዴት ራሳቸውን ለፍትወት አሳልፎ እንደሰጡ እንዴት ራሳቸውን የገዛ ፈቃዳቸውን እንዲያደርጉ ሴቶች ከሴቶች ጋር፣ ወንዶች ከወንዶች ጋር ይሄ ሆሞሴክሹዋል ኢንተርኮርስ ቆሻሻ እንደ ሌስቢያን እንደዚህ፣ አጠቃላይ የመጡት እነሱ ሁሉም አምላክ ነው ብሎ ለዩኒቨርስ ራሳቸውን አሳልፎ በሰጡት መጠን እግዚአብሔር እንደዛ የማይረባ እንዲያደርጉ ፈቀዳቸው። ከቁጥር ስምንት ላይ እግዚአብሔርን ለማወቅ ባልወደዱት መጠን፣ ምክንያቱም ለማወቅ አልፈለጉትም። እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። የማይገባውን እንዳያደርጉ ለማይረባ አእምሮ አሳልፎ ሰጣቸው። ስለዚህ የማይገባው የማይረባ ነገር ቆሻሻ ነገር እንዲያደርጉ ለማይረባ አእምሮ አሳልፈው እግዚአብሔር ሰጣቸው። አንዱ ለፍቶት፣ አንዱ ለምኞት፣ አንዱ የትኛውም ነገር፣ አንዱ የጣዖትን ማባዛት፣ አምላክን ማባዛት የፈለገውን ነገር ያመነ ሁሉ ለሱ አምላክ ነው፣ ሁሉም አምላክ ነው ብሎ ማመን። ሁለተኛው ፖይንት እዚህ ጋር አምላክን ማባዛት በተለይ ይሄ አህዛብ አምላክን ማባዛት ላይ በጣም ጎበዝ ነው። እግዚአብሔርን ብቻው የሆነውን አምላክን ማልትፍ ላይ ማድረግ ሶስት፣ አራት፣ ዘጠኝ ማድረግ እዚህ ጋር አንድ ቀን እመጣለሁ እግዚአብሔር ከረዳኝ ስለ ስለ አምላክ እንዲኖመ ይሄ ክርስቲያኒቲ ዲኖሚኔሽን እንዴት እንደሰፋ እንዴት እንደተጀመረ ማንድ አስጀመረ እሱን በደንብ እግዚአብሔር ጊዜና እድሜ ከሰጠ እናወራለን። ስለዚህ ዘዳግም ምዕራፍ 32 ከቁጥር 39 ላይ ያለውን የእግዚአብሔርን ቃል ማፍረስ ዘዳግም 32 ከቁጥር 39 ላይ የምንድን ነው ብሎ አሁንም እኔ ብቻ እንደሆኑ ከእኔም በቀር አምላክ እንደሌለ እዩ። እኔ እገድላለሁ፣ እኔ አድንማለሁ፣ እኔ እመታለሁ፣ እኔ ይፈውሳለሁ፣ ከእጄም የሚያድን የለም። ይሄ የእግዚአብሔር የማንነት ጉዳይ ነው። አምላክን ማባዛት ለማይረባ አእምሮ አሳልፎ ስለሰጣቸው የፈለጉትን እንዲያደርጉ በቃ ስለዚህ ያገኙት ሁሉ ሁሉ አምላክ ነው ብሎ የሚያምንት ሁሉ መፍጠር ነው። አራተኛው እዚህ ጋር ብዙ ማውራት ይቻላል፣ ግን ያው ሰዓት ስለሌለ አራተኛው ኤክስፒሪንሲንግ ኢነር ላይት ማለት የውስጥ ብርሃን ማየት ይላል። ሰይጣን ደግሞ ምንድን ነው መሰለኝ እዚህ ጋር ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል ይላል። ራሱን ስለምለውጥ የብርሃን አምላክ ለመምሰል ራሱን ስለምለውጥ ሰዎች እኔ ብርሃን ነኝ ብሎ እኔ ውስጥ ብርሃን አለ ብሎ እንዲያዩ፣ የክርስቶስ ብርሃንነት ክርስቶስ ብርሃን እንደሆነ እኔ የዓለም ብርሃን ነኝ የምለውን የክርስቶስን ቃል ውልቅ ማድረግ ነው የሰይጣን ስራ። ስለዚህ ራሱ ብርሃን አምላክ ሆኖ ይመጣል። ስለዚህ ሰይጣን ራሱ የብርሃን አምላክ ብሎ መጨረሻው ዘመን ላይ ከሚመጡት ዋናው እሱ ስለሆነ ማለት ነው። ስለዚህ ፊሊንግ ዋርም ኢነርግላው እንደ ኮሊንግ ኢት ዲቫይን፣ ሞቅ ያለ ውስጣዊ ብርሃን መሰማትና መለከታዊ ብሎ መጥራት ውስጥ ሰው መግባት አለበት ብሎ የሚያምን ትውልድ እንዲፈጠር ነው። ዮሐንስ ወንጌል ምዕራፍ ስምንት ላይ አም ደ ላይት ኦፍ ደ ወርልድ ይላል ይሄ እኔ የዓለም ብርሃን ነኝ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም እግዚአብሔር ብርሃኔና መድኃኒቴ ነው ይላል ዳዊት የሚያስፈራኝ ማን ነው ብርሃናችን እግዚአብሔር ነው ይሄ እግዚአብሔር ብርሃናችን በልባችን ውስጥ ሊበራ ይፈልጋል በህይወታችን ውስጥ ሊበራ ይፈልጋል ሰይጣን ደግሞ ከጨለማ ጋር ነው ስራው የጨለማ ስራ ሂደን የሆነ አጀንዳው በሰው ህይወት ውስጥ ማሰልጠን ይፈልጋል ስለዚህ የእግዚአብሔር የብርሃን ተምሳሌት በእኛ ውስጥ የሚበራውን ብርሃን ጨለማ ማድረግ ነው ትውልድ ላይ ጨለማ ማድረግ ነው የሰይጣን ስራ። ስለዚህ እያንዳንዱ ከብርሃን ውጭ የሚሆኑ እያንዳንዱ ከክርስቶስ ውጭ የሆኑ ከክርስቶስ መንፈስ ውጭ የሆኑ ነገሮች ሁሉ ስፒሪችዋል ዲሰፕሽን ናቸው። ይሄ የትኛው መንፈሳዊ ማታለሉ ሰው እንዲገባ መንፈሳዊ በሚመስል ውስጥ ማታለል እንዲገባ ማድረግ ነው። ይሄ አራተኛው ነጥብ ነው። ሳጠቃልል ኒው ኤጅ ቲቺንግ ላይ ኒው ኤጅ ሙቭመንት ቲቺንግ ላይ ሃይር ኮንሽስነስ የሚል ከፍተኛ ንቃተ ህሊና የሚል ባይብሊካሊ ሪኒው ዩር ማይንድ ስሮ ጋድ መንፈስን ማደስ የምንችለው በእግዚአብሔር ብቻ። የእግዚአብሔር ቃል በሙላት ይኑርባችሁ ተብለዋል። በመንፈስ መንፈስ ይሙላባችሁ፣ እንዲህ በወይን ጠጅ አትስከሩ ብለዋል። ሮሜው ምዕራፍ 12 ከቁጥር 2 ላይ ያለው ሁለተኛው፣ አዋኪኒንግ ዘ ዲቫይን ሰልፍ የሚለውን ውስጣዊ መለኮት ማግኘት የሚለው እግዚአብሔር ለማንም የራሱን ማንነት የመለኮት ጉዳይ ለማንም መስጠት አይፈልግም። ብቸኛ አንድ እግዚአብሔር አይለወጥም፣ አይለዋወጥም። ከጥንት ጀምሮ እስከ መጨረሻው ድረስ እግዚአብሔር ያው ብቸኛው እንደሆነ ኢሳያስ ምዕራፍ 45 ላይ የተነበበው ቃል ሶስተኛ፣ ቢካሚንግ ዋን ዊዝ ዩኒቨርስ የምል ይሄ ውስጣዊ ምንድነው? ከዓለም ጋር አንድ መሆን የምል እግዚአብሔር ፈጣሪ ነው እንጂ በተፈጠሩት ነገር ላይ ሰው እግዚአብሔር ሆኖም ፈጣሪ ሊሆን አይችልም። ይሄ አፈር ነህና ወደ አፈር ትመለሳለህ የተባለው ሰው አፈር ነው፣ ከሞተ በኋላ ወደ አፈር ይመለሳል። ስለዚህ እግዚአብሔር ብቸኛ ፈጣሪ እንደሆነ ሰው እንዲያምን የእግዚአብሔር ቃል ያስተምራል። ሶስተኛ፣ ኢነር ላይት ላይ ኢነር ላይት የውስጥ ብርሃን ማግኘት አለብን የሚለው አሁንም የእግዚአብሔር ቃል ውልቅ ያደርጋል። ምክንያቱም ሰይጣን ራሱ የብርሃን ተምሳለት ሆኖ በሰው ሕይወት ውስጥ እየበጠበጠ የሰው ሕይወትን ሴዲስ ያ ሰው ከእግዚአብሔር ሐሳብ እንድርቅ ስለሚያደርግ እግዚአብሔር እኔ ብርሃንና መድኃኒቴ ነኝ የሚያስፈራኝ ማን ነው ይላል ዳዊት። ስለዚህ እኔ የዓለም ብርሃን ነኝ ያለውን ኢየሱስ ክርስቶስን መከተል አለብን። በጣም ሰፊ ነው። ሁለተኛው ቀጣዩ ላይ በፊቸር ጎልስ ፎር ሜዲቴሽን የሚለውን በጣም በሰፊው እናውራለን። ከጎል ውጭ ደግሞ እያንዳንዱ ትውልድ ላይ ሜዲቴሽን ሀሳብ የሰይጣን እቅድ ምንድን ነው የሚለው ነገር ቀጣዩን እንማራለን። ስለአዳመጣችሁ በጣም የሱ ባረካችሁ፣ ተባረኩ።